አመሰግናለሁ ስሜ ስጦታው በሻቱ እባላለሁ። የወንዶ ገነት ከተማ አስተዳደር ትምህርት ቤቶች ጽሕፈት ቤት ኃላፊ። ትምህርት ለአንድ ሀገር ሁለንተናዊ ልማት የሚበጁ ዜጎችን ለማፍራት የሚያስችል ቁልፍ መሳሪያ መሆኑ ይታመናል። ይህ ዘመናዊ ትምህርት ወደ ሀገራችን ከገባ ረዥም አመታትን አስቆጠረው። ነገር ግን ከአንዳንድ ምክንያቶች የተነሳ ከዚህ ከትምህርት የሚፈለገውን ውጤት ማግኘት አልተቻለም። ለዚህም ምክንያት የሚሆኑ ብዙ ምክንያቶች ናሉት። ከነዚህ ውስጥ አንዱ የትምህርት ተደራሽነት ነው። ትምህርት ተደራሽነት ላይ ችግሮች ስለነበሩ መንግስት በሰፊው ሲሰራ ነበረ። ይህንን በአሁኑ ጊዜ መንግስት እንዳሳካው ነው ጥናቶችም የሚያሳዩት። ከዚህም በመቀጠል ትምህርት ላይ የፍትሐዊነት ችግሮችም እንደነበሩ በግልጽ ይታያል። ፍትሐዊነት ችግር በወንዶች እና በሴቶች መካከል በገጠርና በከተማ በሚለው በሰፊው ነው ያለውና ይህንንም ችግር ለመፍታት መንግስት ሰፊ ስራ ነው እየሰራ የቆየው። ለረዥም ዓመታት አብሮ የቆየና ያልተፈታ ችግር ተብሎ የሚወሰደው የትምህርት ጥራት ጉዳይ ነው። ይህ የትምህርት ጥራት ጉዳይ ከሁለት ነገሮች ጋር ይያያዛል። አንደኛው ትምህርት ቤቶችን ለመማር ማስተማሩ ስራ ምቹ ከማድረግ አንጻር ይያያዛል። ሁለተኛው ደግሞ ተማሪዎችን ውጤታማ ከማድረግ አንጻር የሚያያዙ ነገሮች ናቸው። ስለዚህ ተማሪዎችን ውጤታማ ማድረግ ካለብን ትምህርት ቤቶቻችንን ለመማር ማስተማሩ ስራ የሚቹ ማድረግ አለብን የሚለው ነገር በትምህርት ሚኒስቴርም ትምህርት ለትውልድ የሚል ፕሮግራም ተቀርጾ ነው እየተሰራ ያለው። ወደ ክልላችን ስንመጣ በፌደራል ያስቀመጠውን አቅጣጫ መሰረት በማድረግ በሰፊው ነው ታች ተወርዶ ሲሰራ በተነበረውና እኛም እንደ ከተማ አስተዳደር ይህንን ፕሮግራም ተቀብለን መንግስት ብቻውን አሁን ያለውን የትምህርቱን ችግር መፍታት ስለማይችል ህብረተሰቡን እና ጉዳዩን መለከታቸው አካላትን አሳትፈን ትምህርት ቤቶችን ቢያንስ ለመማር ማስተማሩ ስራ ምቹ ማድረግ አለብን የሚል ኮሚትመንት ይዘን ነው ወደ ተግባር የገባ ነው። ከዚህ የተነሳ እኛ ጋር የተፈጠረውን ከላይ የተፈጠረውን ኮሚትመንት እኛ ጋር ወርደን እኛ ጋር የነበረውን ኮሚትመንት እንደገና ወደ ማህበረሰባችን ወደ ሌላውም ትምህርቱ ማህበረሰብ በማውረድ ወደ መስራት ነው እየሄድ ነው። የሰራናቸው ነገሮችም ከዚህ መነሻ ውጤት አሳይቷል ብዬ ነው የምገምተው። መንግስት ቅድም እንዳነሳውኝ ብቻውን ይህንን ሰፊውን የትምህርትን አላማ ብቻውን ማሳካት አይችልም። የሚያሳካም ከሆነ ረዥም አመት እንደመፈጅበት ይታወቃል። ስለዚህ በአጭር ጊዜ ይህንን ማሳካት ካለብንና የምንፈልገውን ውጤት ማስመዝገብ ካለብን ባለድርሻ አካላቶች ሁሉም በሚችሉት በገንዘብ ብቻ አይደለም፣ በቁስ ብቻ አይደለም፣ በሀሳቡን ጭምር እንዲደግፉን አድርገን ትምህርት ቤቱ የመንግስት ሳይሆን የህብረሰቡ እንዲሆን፣ ባለቤቱ የህብረሰቡ እንዲሆን የማድረጉን ስራ በሰፊው ነበር ስንሰራ የነበረው እና ይህንን አመለካከት ለመቀየር ጊዜ ወስዶብናል። አሁን ግን አሁን ባለንበት ደረጃ ሰፊ ስራ ነው ከህብረሰቡ ጋር እየሰራን ያለ ነው። ህብረሰቡ በገንዘብ እየደገፈ ነው ትምህርት ቤቶችን ይህም የትምህርት ቤቶችን ውስጣዊ ብቃቶቻቸውን እንዲያረጋግጡ ከፍተኛ ሚና ነው እየተጫወተ ያለው። በቁሳቁስም የመደገፉን ስራ እየሰሩን ነው ባለሀብቶች። በደብተር በእስክሪብቶ በቦርሳ በሌሎችም ግብአቶች ትምህርት ቤቶች ወጥ እንዲሆኑ ሙሉ እንዲሆኑ የማድረጉን ስራ በሰፊው ነው እየሰሩ ያሉት። በሀሳብም የተሻለ ሀሳብ ያላቸው ሰዎች እኛ ምንም እንኳን የትምህርት ሴክተር ምንመራ ሰዎች ብንሆንም የተሻለ ሀሳብ ያላቸው ሰዎች ይህን ነገር እንደዚህ ቢሆን ብለው የሚያመጡትን ባህላዊም ሊሆን ይችላል፣ ዘመናዊም እውቀት አንድ ላይ በማጣመር የተሻለ ስራ የመስራቱ ነገር ነው በደንብ እየተሰራ ያለው። ከህብረተሰብ አንጻር ስታይ ህብረተሰቡ በገንዘብ በአመት ሁለት ጊዜ ትምህርት ቤቶችን የሚደግፍበትን ስርዓት ፈጥረናል። በአመት ሁለት ጊዜ በመጀመሪያው ሴሚስተር ላይ የማዋጣት ስራ ሰርቷል። በራሱ ፈቃደኝነት ያለምንም ግፍት ይህንን የሚያደርገው ትምህርት ቤቶች ላይ የተሰሩ ነገሮች እውነትም እኛ የምናዋጣቸው ገንዘቦች እኛ የምናመጣቸው ነገሮች በትክክሉ ትምህርት ላይ የዋለ ነው የሚለውን ነገር በሚጎበኝበት ሰዓት በአይኑ እያየ ስለሆነ ጨምረው ውጤት መመምጣት ካለበት ትምህርት ቤቶችን ለመማር ማስተማሩ ስራ ሚቹ ማድረግ ካለብን ማገዝ በሚገባን መልኩ በሁሉም ነገር ማገዝ አለብን የሚል አቋም ይዘው ህብረተሰቡ በአሁኑ ሰዓት እያገዘን ነው። ባለሀብቶችም በዚሁ ልክ ስታይ በጣም አቅም ያላቸው ባለሀብቶች አሉ። እነዚህ ባለ ሀብቶች ነጋዴዎች አሉ፣ አርሶ አደሮች አሉ፣ ሌሎችም አካላት ሀብት ያፈሩ አካላት አሉና እነዚህ አካላት ትምህርት ቤቶችን ቀጥታ እንዲደግፉ ባለድርሻ አካላት እንዲሆኑ የማድረጉ ስራ በሰፊው ነው እየሰራን ያለው። በባለቤትነት ጋብዘን ብቻ ሳይሆን በራሳቸው ግዘም ትምህርት ቤቶችን እንዲጎበኙ የማድረጉን ስራ በሰፊው ነው እየተሰራ ያለውና ህብረተሰብ አካባቢ ያለው ነገር መልካም ነው ሌሎችም መንግስታዊ ያልሆኑ ተቋማት መንግስታዊ የሆኑትም ትምህርት ቤቶችን እንዲያግዙ በተለይ በቁሳቁስ ባላቸው እውቀት እንዲያግዙ የሚያደርጉን ስራ በሰፊው ነው እየሰራን ያለ ነው። ለዚህም ድጋፍ እያደረጉ ያሉ አካላትና ተቋማት አሉ። የሐዋሳ መምህራን ማሰልጠኛ ተቋም ሐዋሳ ዩኒቨርስቲ በራሱ ከፍተኛ ገዛ ነው እያደረገልን ያለውና እነዚህን እና ሌሎች ነገሮችን በመያዝ ትምህርት ቤቶችን ለመማር ማስተማሩ ስራ ምቹ እንደሆኑ የማድረጉን ስራ በሰፊው ነው እየሰራ አለ ነው። ሌላው የማ የመምህራንን አቅም ማጎልበት ነው። ከዚህ ቀጥሎ የሚመጣው ትምህርት ቤቶች ለመማር ማስተማሩ ስራ ምቹ ናቸው የማድረጉም ስራ በደንብ እየተሰራበት ነው። መምህራን አቅማቸው ጎልብቶ ተማሪዎችን ውጤታማ እንዲያደርጉ ከፍተኛ ድርሻ አላቸው። ስለዚህ የእነሱንም አቅም ማጎልበት አለብን። ፌደራል የሚሰጠው ስልጠና አለ በክልል ደረጃ ተዘጋጅተው የሚሰጣቸው ስልጠናዎች አሉ። እኛ እንደ ከተማ አስተዳደር በጀት ይዘን ለመምህራኖቻችን በዚህ ዓመት በማንበብ በመጻፍና የማስላት ክህሎትን ለማዳበር ስልጠና ሰጠናል። ከኮሌጆች ጋር አንድ ላይ በመሆን አምናም ከአዋሳ ዩኒቨርሲቲ መምህራኖችን ወደዚህ በመጋበዝ እስከ ትምህርት ቤት በመጋበዝ ስልጠና እንዲሰጡ የማድረጉን ስራ እየሰራን ነው እና እነዚህ ነገሮች ቅድም ያነሳሁትን ትምህርት ቤቶችን ለመማር ማስተማሩ ስራ ምቹ ለማድረግ እየተሰራ ያለ ስራና የመምህራንን አቅም ለማጎልበት የተማሪዎችን ውጤት ከማሻሻል አንጻር እየተሰሩ ያሉ ስራዎች ከፍተኛ ናቸው እነዚህ ነገሮችም አሁን ሰፊን መነቃቃትን ፈጥሯል እንደ ከተማ አስተዳደር ግል ትምህርት ቤቶች ላይ ሲያስተምሩ የነበሩ አካላት ወደ መንግስት ተቋማት የማምጣቱን ስራ በሰፊው ነው እየተሰራበት ያለው እኛ ወደ ትምህርት ወደ መንግስት ተቋማት አምጡ ብለን ሳይሆን አሁን ትምህርት ቤቶቹ ምቹ ሆኗል የሚያምር ሆኗል የሚያስደስት ሆኗል ስለዚህ ህብረተሰቡ ቀርቦ እያየ ስለሆነ ገንዘብ ከፍሎ ግል ትምህርት ቤቶች ላይ ከማስተማር እንደዚህ በተመቻቸው መንግስት ትምህርት ቤት ላይ ማስተማር ያስፈልጋል የሚል እምነት ይዞ ወደዚህ ይዞ እየመጣ ያለበት ነገር አለና ይሄኛው ትልቁ አሁን እየሰራን ያለነው ስራ ያመጣው ነገር ነው። ሌላው የተማሪው ተነሳሽነት ነው። ተማሪው ቀኑን ሙሉ ትምህርት ቤት እንዲውል የማድረጉ ስራ ተሰርቶበታል። ከዚህ የተነሳ ማለት ትምህርት ቤቶቹ ውብ ሆነው አሉ። ማስፈላጊው ነገሮች ተሟልተዋል። ከዚህ መነሻ ተማሪው ወደ ትምህርት ቤት ሳይሄድ እዚሁ የሚቆይበትም ስርዓት ተፈጥሯልና ይህም እጅግ መልካም እንደሆነ ነው እኛም እያየን አለ ነው። ህብረተሰቡን ተሳትፎውን፣ ድጋፉን ከዚህ በላይ ለመጨመር ተነሳስቷል። ትምህርት ቤቱም ራሳቸው መጥተው የሚጎበኙበት ጊዜ ነው አሁን እየሆነ ያለውና በአጠቃላይ በግል ትምህርት ቤቶች ላይ ሲያስተምሩ የነበሩ አካላት ወደ መንግስት ተቋማት የማምጣቱን ስራ በሰፉ ነው እየተሰራበታለሁ። እኛ ወደ ትምህርት ወደ መንግስት ተቋማት አምጡ ብለን ሳይሆን አሁን ትምህርት ቤቶቹ ምቹ ሆኗል፣ የሚያምር ሆኗል፣ የሚያስደስት ሆኗል። ስለዚህ ህብረተሰቡ ቀርቦ እያየ ስለሆነ ገንዘብ ከፍሎ ግል ትምህርት ቤቶች ላይ ከማስተማር እንደዚህ በተመቻቸው መንግስት ትምህርት ቤት ላይ ማስተማር ያስፈልጋል የምል እምነት ይዞ ወደዚህ ይዞ እየመጣ ያለበት ነገር አለና ይሄኛው ትልቁ አሁን እየሰራን ያለ ነው ስራ ያመጣው ነገር ነው። ሌላው የተማሪው ተነሳሽነት ነው። ተማሪው ቀኑን ሙሉ ትምህርት ቤት እንዲውል የማድረጉ ስራ ተሰርቶበታል። ከዚህ የተነሳ ማለት ትምህርት ቤቶቹ ውብ ሆነዋል፣ አስፈላጊው ነገሮች ተሟልተዋል። ከዚህ መነሻ ተማሪው ወደ ትምህርት ቤት ሳይሄድ እዙ የሚቆይበትም ስርዓት ተፈጥሯልና። ይህም እጅግ መልካም እንደሆነ ነው እኛም እያየን አለ ነው። ህብረሰቡን፣ ተሳትፎውን፣ ድጋፉን ከዚህ በላይ ለመጨመር ተነሳስቷል ነው ተነሳስቷል። ትምህርት ቤቱን የራሳቸው መጥተው የሚጎበኙበት ጊዜ ነው አሁን እየሆነ ያለው። እና በአጠቃላይ ያነሳውት ሀሳብ ከዚህ ትምህርት ቤቶችን ለመማር ማስተማሩ ስራ ምቹ ማድረጉም የተማሪዎችን ውጤት ለማሻሻል እየተከዳ ያሉበትም ሂደት መምህራንንም የመምህራንንም አቅም ለማጎልበት እየተሰራ ያለው ስራ የትምህርት ቤቱን ግብአት ትምህርት ቤቶች ላይ ያሉ ግብአቶችን ለማሟላት ከህብረሰቡና ጉዳዩ ከሚመለከታቸው አካላት ጋር ቁርኝት እየፈጥረን እያልናለንበት አግባብ መልካም ነው ብዬ ነው የምገምጠው።